ሰላም ጤና ይስጥልኝ የተከበራችሁ እና የተወደዳችሁ በዓለም ዙሪያ የምትገኙ የጣናት ቴሌቪዥን ቤተሰቦች እንደምንዋላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻው ሊድረሳችሁ እያልን የህዳር 9 ቀን 2018 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት ዜናዎቻችንን እንድትከታተሉ በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። አጅሬ ጃኖራ ና አርማጮ የፋኖን ታላቅ ድል አስደምጠውናል። በቅርቡ የተሰዋ አርበኛ ጌትነት መሳፍን ተስፉ ይመራው የነበረው ሰሜን አምባራስ ክፍለ ጦር በብልጽግናው ሰራዊት ላይ ታላቅ ኪሳራ ድርሷል። የሰዓቱ ዜናችን በዝርዝር ያስደምጣችኋል። የብልጽግናው ሰራዊት በወታደራዊ ሜዳውና በወታደራዊ ዲሲፕሊን ተከታታይ ሽንፈት ደርሶበታል። በኮሎኔል ሰለሞን ጸጋ የሚመራው አንድ መቶ ሶስተኛ አየር ወለድ ኮማንዶ ክፍለ ጦር ሸዋሮቢት ላይ በፋኖ ብርቱ ምስ ሲደርስበት፣ ወዲህ ደግሞ እንዋሪ ላይ ብልጽግናው የተለመደ ነውሩን ፈጽሟል። የሰዓቱ ዜናችን በዝርዝር ያስደምጣችኋል። ጎጃም ላይ የአማራ ፋኖ የትግሉ ባለቤት ከሆነው የአማራ ህዝብ ጋር የሚያደ የሚያደርገውን ውይይት አጠናክሮ ቀጥሏል። ከውጊያ በተጓዳኝ ትግሉን ህዝባዊ መሰረት ለማስያዝ እና የባዲንን ፕሮፓጋንዳ በብቃት ለመመከት ፋኖ የሚያደርገው ህዝባዊ ውይይት ለትግሉ የሚያበረክተውን አስተዋጽኦም በውይይቱ ተነስቷል። ሙሉ መረጃውን ተሰሙታላችሁ። ፕሮፌሰሩ የለኮሱት እሳት ሊበርድ አልቻለም። ይህን የተረዱ አስተያየት ሰጪዎች በበኩላቸው የተማረ ሰው የጫረው እሳት ያገኘውን ሳይበላ አይበርድም ይላሉ። በሰባት ዩኒቨርሲቲዎች የተጀመረው አመጽ ዛሬ ወደ አስር ዩኒቨርሲቲዎች ከፍ ብሏል። የሰዓቱ ዜናችን ዝርዝር ዘገባ አሰናድቶበታል። ሙሉ መረጃውን ሰዓቱ ሲደርስ ይደመጣል።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 ፋኖ ጃኖራ ላይ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ህዝብ በጎንደር ባደረገው ተጋድሎ በብልጽግናው ሰራዊት ላይ ከባድ ኪሳራ ማድረሱን አስታወቀም። የጣና ቴሌቪዥን የግንባር ምንጮች እንዳስታወቁት በአርማጮና በወገራ ውራጃ ለተከታታይ ሶስት ቀናት የዘለቀ ትንቅንቅ እየተደረገ ሲሆን በአውደ ውጊያው ፋኖ በርካታ ወታደራዊ ድሎች መጎናጸፉም ተሰምቷል። በተለይም ከሳንጃ አካባቢ ኃይሉን ሰብስቦ ወደ ፋኖ ቀጠና ያመራው የአገዛዙ ሰራዊት አጅሬ ጃኖራ በፋኖ በተፈጸመበት የደፈጣ ጥቃት ሞትና ቁስለኛ መሆኑን የገለጹት ምንጮቻችን ውጊያው ዛሬም ተጠናክሮ መቀጠሉን አስታውቀዋል። በዚሁ የበላይ ዘለቀ ኮር የሚዲያና ኮሚኒኬሽን ክፍል ባደረሰን መረጃ በአካባቢው ለልዩ ዘመቻ ተንቀሳቅሶ የነበረው የብልጽግናው ሰራዊት በተከፈተበት ድንገተኛ ጥቃት ከፍተኛ ወታደራዊ ኪሳራ እንዳስተናገደ ገልጾ የብልጽግናው ሰራዊት በአሁኑ ሰዓት ጅሬ ወደምትባል ከተማ አፈግፍጎ መግባቱን አስታውቋል። ፋኖም እግር በእግር ተከታትሎ እርምጃ እየወሰደበት ነው ብሏል። የኮሩ ቃል አቀባይ ክፍል አክሎም በውጊያው የአማራ ፋኖ ብሔራዊ ኃይል ደጃዝማ ሰዓት በላይ ዘለቀዝ ደጃዝማች ኮር በቅርቡ የተሰዋው አርበኛ ጌትነት መሳፍንት ይመራው የነበረው ሰሜን አምባራስ ክፍለ ጦር ጭና ብርጌድና አርበኛ ሻምብል ቶርዋሪ ጦር በተሳተፉበት አውደውጊያ ታላቅ ድል ተጎናጽፈናል ብሏል። እንደ ቃል አቀባይ ክፍሉ ገለጻ በተደረገው ተጋድሎ በርካታ የብልጽግናው ሠራዊት እርምጃ ሲወሰድባቸው ቁጥራቸው ያልታወቁ ቁስለኞችን ወደ ሕክምና ተቋም ማስገባቱን ገልጾ ብዙ ቁስለኞችን ደግሞ በወደቁበት ሳያነሳ ሂዷል ብሏል። የብልጽግናው ሰራዊት የውጊያ ቀጠናውን ለቆ ሲወጣና ፋኖ ቦታውን ሲቆጣጠርም ስድስት የብልጽግናው ወታደሮች ከባድ ቁስለኛ ሆነው በፋኖ እጅ መግባታቸውን የገለጸው የድጃዝማች ኮር ቃል አቀባይ ክፍል የተጎዱት ሕክምና እየተደረገላቸው ይገኛሉ ሲል ተናግሯል። የአማራ ፋኖ ብሔራዊ ኃይል ጃዝማች በላይ ዘለቀዝ በምዕራባዊ ጎንደር ቀጠና በሚገኝ የሱዳን ኮሪደር ያካሄደ ያለውን ተጋድሎም በከፍተኛ ድል እየተወጣ ሲሆን፣ በተለይም በመተማና ቋራ አውራጃዎች እየተካሄዱ ተጋድሎዎች በታላቅ ድል ታጅበው ቀጥለዋል። በዚህ ቀጠና ፋኖ የሚያደርገውን ተከታታይ ምት ተከትሎ የተደናገጠው የብልጽግናው ስርዓት ተደጋጋሚ የአየር ሽፋን በመስጠት ንጹሐንን ጭምር ኢላማ ያደረገ የድሮን ጥቃት መፈጸሙን ተያይዞታል። የሱዳን ኮሪደሩን ተጋድሎ ዝርዝር መረጃ በምሽቱ ዜናችን ይዘን የምንመለስ መሆኑን እያስታወቅን ወደ ተከታዩ መረጃችን እናልፋለን። የብልጽግናው አየር ወለድ ከፍተኛ ኪሳራ ደረሰበት። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት አፄ አምደ ጽዮን ኮር የብልጽግናውን አንድ መቶ ሶስተኛ አየር ወለድ ኮማንዶ ክፍለ ጦር ከባድ ኪሳራ እንዳደረሰበት አስታወቀም። ፋኖ መብረቃዊ ጥቃት ሲል የጠራውን ጥቃት ያደረሰው ትናንት አመሻሹም በሸዋሮ ቤት ከተማ ዙሪያ የኮሩ ራምቦ ክፍለ ጦር መሆኑን ገልጿል። የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ እንዳስታወቀው በሸዋሮ ቤት ከተማ ቀበሌ ስምንት ዋንዛ መድኃኒ ዓለም ተረተር በተባለው ጉባ ላይ የሰፈረውን የመከላከያ ሰራዊት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛትዝ እዝ አጽያም ደጽዮን ኮር አካል የሆነው ራምቦ ክፍለ ጦር ቃኞች በልዩ ወታደራዊ ኦፕሬሽን እስከ ካምፕ ድረስ ተሰበው በመግባት በዋርድያ ጥበቃ ላይ የነበሩትን የ103ኛ አየር ወለድ ኮማንዶ አባላት እርምጃ ወስዱባቸዋል ብሏል። በዚህ ጥቃት ከአምስቱ የ103ኛ አየር ወለድ ኮማንዶ ክፍለ ጦር አባላት መካከል አራቱ እርምጃ ሲወሰድባቸው፣ ቀሪው የሰራዊቱ አባል ቆስለኛ ሆኖ በተረተር ጉባ ላይ ለማምለጥ ሲሞክር ገደል ገብቶ ሕይወቱ ማለፉን የኮር ሚዲያና ኮሚኒኬሽን ክፍል አረጋግጧል። በዋርድያ ጥበቃ ላይ ያሉ በፋኖ ሰራዊት በተፈጸመባቸው ድንገተኛ ጥቃት በመደናገጥ ከካምፕ በተንቀሳቀሱት ተጨማሪ ሰራዊት ውስጥ ሶስቱ እርምጃ ሲወሰድ ባቸው በርካቶቹን ቁስለኛ በማድረግ በጥቅሉ በተፈጸመው ጥቃት ሰባት የስርዓቱ ሰራዊት እርምጃ ሲወሰድባቸው በርካቶች መቁሰላቸው ታውቋል። በሌላ ዜና የብልጽግናው ሰራዊቱ የፋኖ ቤተሰቦችን በማፈን የተለመደ የጦር ወንጀል እየፈጸመ መሆኑን የአፄ አምደ ጽዮን ኮር አስታውቋል። የፋኖ ቤተሰቦችን አፍኖ ነዋሪ ፖሊስ ጣቢያ ውስጥ ለውራት እያሰቃየ መሆኑን የገለጸው የኮር ሚዲያና ኮሚኒኬሽን ክፍል የፋኖ ቤተሰብ በመሆናቸው ብቻ በርካታ ንጹሐን ዜጎች በወረዳ ውስጥ ባሉ የብአዴን ካድሬዎች ትእዛዝ ሰጭነት ከመስከረም 28 ቀን ቀን 2018 ዓ ም ጀምሮ ታስረው ለከፍተኛ እንግልትና ለጤና እክል ተጋልጠው ይገኛሉ ብለዋል። በግፍ የታሰሩ የነጻነት ታጋይ የፋኖ ቤተሰቦች መካከል የተወሰኑትን በስም ያደረሰን የኮር ሚዲያና ኮሚኒኬሽን ክፍል የፋኖ ፋሲል ይታገሱ ቤተሰብ አባላት የሆኑት ወላጅ አባቱ አቶ ይታገሱ አቤ፣ የአርበኛው እህቶች ወይዘሮ አጥናፍ ወርቅ ይታገሱና ወይዘሪት ሳምራዊት ይታገሱ እንዲሁም የአርበኛ ደምስ የስንታየ ወንድም የሆነው ወጣት ዘርገው ስንታየው፣ የፋኖ ካሳውን ቤተሰብ የሆኑት ወንድሙ አቶ ወርቅ መልስና እህቶቹ ወይዘሪት ቆልጭ ሲፈታና ወይዘሮ አስናቀሽ ተጫነ ከታሳሪዎች መካከል መሆናቸውን የአፄ አምደጽዮን ኮር ሚዲያና ኮሚኒኬሽን ክፍል ገልጿል። በከፍተኛ መጠን ቢመጣም በሚገባ መትነዋል። ፋን ነው የብልጽግናው ሰራዊት ከፍተኛ ያሉን ይዞ በተከታታይ ቢመጣብንም የሚገባውን መት እየመታን መልሰነዋል፣ ሲል የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ አስታወቀም። የዙ የህግ መምሪያ ኃላፊና የዞቭላምባ ክፍለ ጦር ቃል አቀባይ አርበኛ ውልድ አረጋ ይሸርብ ከጣና ቴሌቪዥን ጋር ባደረገው ቆይታ የሁለቱ እዞች የአንድነት ጉዞ መጀመሩን ተከትሎ የጠላት ድንጋጤ ጨምሯል ብለዋል። ሁለቱ እዞች ወደ አንድነት ለመምጣት እያደረጉት ያለውን ግንኙነት ተከትሎ የብልጽግናው ሠራዊት ከአንድነቱ ምስረታ በፊት ለማፍረስ ጽንፈኛውን በትነዋለሁ ብሎ ከፍተኛ ኃይል ልኮ የነበረ ቢሆንም ሁለቱም እዞች በቅንጅት ባደረጉት የጋራ ዘመቻ ከቋራ ሳንጃ እስከ ደንቢያና ጨዋሂት ድረስ ታላቅ ድል መቀዳጀታቸውን አርበኛ ወልድ አረጋይ ተናግሯል። የብልጽግናው ሠራዊት የፋኖ መሪዎች ይገኙበታል ብሎ ባሰበው ቀጠና ለተከታታይ አራት ቀናት ከፍተኛ ቁጥር ያለው ሠራዊት ይዞ በሌሊትና በቀን ዘመቻ ከፍቶ የነበረ ቢሆንም የፋኖ ኃይልና የአካባቢው ሕዝብ በቅንጅት ያደረጉት ተጋድሎ የመጣውን ከመመለስም ባለፈ በርካታ ኃይሉን ማስቀረት የተቻለበት እንደሆነ አርበኛው ወልደ አረጋይ ጨምሮ ገልጿል። የብልጽግናው ሰራዊት አስኳሉ ፈርሷል፣ የቀረው ከ30 በመቶ በታች ነው የሚለው አርበኛ ወልድ አረጋ ይሸርብ የምናደርስበት ተከታታይ ምት ተስፋ ስላስቆረጠው አደገኛ የሆነ የጦር ወንጀል እየፈጸመ ነው ያላጠፋው የግለሰብ ንብረትና ያላፈነው አርሶ አደር የለም። ይህ የሆነው ደግሞ ከሚደርስበት ምት የተነሳ ተስፋ በመቁረጡ ነው ብሏል። አርበኛ ወልድ አረጋ ይሸርብ ከደንቢያ እስከ ቋራ ፋኖ ያደረገውን ብርቱ ተጋድሎና ውጤት አስመልክቶ ከጣና ቴሌቪዥን ጋር ያደረገውን ቃለ ምልልስ ተከታትለን እንመለስ። ከጣና ቴሌቪዥን ነው አርበኛ ወ አረጋይ ሸርብ እንደምን ሰነበት? እስኪ በቅድሚያ በክፍለ ጦርና በዙ ያለ ሀላፊነት ገልጸ የሰሞኑን ተጋሏችሁን እስኪ በእናንተ አካባቢ ያለው ኔትወርክ በመጥፋቱ ምክንያት አልተገናኘንምና እስኪ ዘርዝር ግለጽልን። ጥሩ አመሰግናለሁ። ወልድ አረጋይ ሸርብ እባላለሁ የህዝብ ልጃ ክፍለጦር ክፍለ ጦር የህዝብ ግንኙነት አላፊ ነኝ፣ እንዲሁም የጎንደር ጠቅላይ ግዛት ህግና ስነምግበር መምሪያ ክፍል አላፊ ነኝ። ሰሞኑን እንደሚታወቀው እንግዲህ የጎንደር የሁለቱም ህዝቦች የአንድነት ፕሮግራም ነበረብን። እኔም እንዳንድ የዛ አመራር ፕሮግራሙ ላይ ነበር። በፕሮግራሙ መሀልም አገዛዙ አንድነቱን ለማደናቀፍ ያላደረገው ያልገባበት ሸለቆ የለም፣ ያልበረረበት ቦታም የለም። ነገር ግን እንደምትሰሙት ብድሮልም በተለያዩ ነገሮች ቢያደርግ ከክሳራ ውጭ ምንም አይነት ድል ማግኘት አልቻለም። በተቃራኒው ግን እኛ ከአንድነቱ ጉዞ ጋር ተያይዞ ሰራዊቱን ከነበረው ሞጭ ያለ የደስታ ስሜት ጋር ተያይዞ ትልልቅ ድሎችን ስናስገኝ ቆይተናል። ለምሳሌ ያክል ብናነሳ ሳሊያ ቋራ ለሰባት ክን ያክል ባደረግነው ውጃ የጎንደር ጠቅላይ ግዛት በጌምድር ክፍለ ጦርና የአማራ ፋኖ ብሔራዊ ሀይል ሰሜን አማራ ቀጠና በላይ ዘለቀዝ የቋራ ንደላ ክፍለ ጦር ሰራዊቶች በጋራ በመሆን ያደረጉትን ተጋድሎ እናስታውሳለን። ያደረጉትን ያገኙትን ድልም ከሳምንታት በፊት እንግዲህ ሚዲያዎች ለዓለም በጣም ይፋ የሆነ ዜና ነው እያስባለሁኝ። ከዛ በመቀጠል ግን እንግዲህ እኛ ወደ አለንበት ቀጠና እንደ ዞኖች ጃኖ ክፍለ ጦር አገዛዙ ይህንን የአንድነት ፕሮግራም ከጀመርንበት ቀን ጀምሮ በተለይም የዛ አመራሮች እዚህ አካባቢ ይገኛሉ ብሎ ስለሚያስብ በጣም ከፍተኛ የሆነ ጫና በማድረግ ለአራት ቀን ያክል በስድስት ቀን ውስጥ በሌሊትም በቀንም ባልተጠበቀ ሰዓት በሰባት በስድስት በአምስት አቅጣጫዎች በጣም ቁጥሩ ብዛት ያለው ሰራዊት ሲያተም ሲያዘምት ቆይቷልኝ። ነገር ግን አንድ ሁለት ቦታ ላይ ተመቶ እነዚያ ሁለት ቦታዎች ላይ የተቆጠበበት ሁኔታ ነው ያለ። ለምሳሌ ያክል ብናነሳ በዛሬው ዕለት በሶስት አቅጣጫ መቶ ነበር ጫንድባ የሚባል ከተና አካባቢ በጣም የተስፋ ቆራጭ የሆነ ድርጅቶች ነው እየፈጸመ ያለ። እንግዲህ የቀረው ብዬ ማስበው እኔ ቤተክርስቲያን ማፍረስ ወይም የሃይማኖት ተቋማት መስጊዶችን ማፍረስ ምናምን ነው እንጂ የቀረው ሙሉ በሙሉ የንጹሀንን ቤት ዝግ የሆኑ ቤቶችን ምናልባትም ወድቀን ከሆነ የስራ ቦታ ዝግ የሆኑ ወይም ደግሞ ዛሬ ያልሰራም ያለ ስራ ቦታ የዘጋ ቤቶችን በሙሉ ቁልፋቸውን እየሰበረ ንብረቶችን በማውደም የተገኘን ጥሬ ብር ይዞ በመሄድ ስልኮችም ካሉ ሞባይል ጥገናዎችን ሳይቀር እየሰባበር ይዞ መሄድ፣ ሴቶችን መድፈር የመሳሰሉትን ነገሮች በማድረግ ወደ ገጠራማ ቤቶች ደግሞ የግል የጦር መሳሪያ ያላቸውን በአገዛዙ ህጋዊ ነው ተብሎ መታወቂያ የተሰራላቸው የገበሬ ንጹሀን መሳሪያዎች እነሱንን መሳሪያዎች ይዘው በመሄድ የገበሬ መሳሪያዎችን በማሟጠጥ ከዛ በኋላ መሳሪያችሁን ልስጣችሁ ሁኑ በማለት በመጠርነፍ የምንሻ ስልጠና ውሰዱ የማለት ድርጅቶችን ነው እያደረገ ያለው በዛ አቅጣጫ ነገር ግን እኛ ከዚህ እሱ ካሰበበት እቅድ በተሻለ መንገድ ማህበረሰቡ ላይም ስለሰራት ማህበረሰቡም የትግሉ አንድ አካል ስለሆነ በጣም በሰፊው ነገሮችን ስለሚያስብ ከንብረት የሚበል ህይወትን ሊያሳጣ የሚችል ስርዓት እንደሆነ ስላወቀ ስርዓቱን ፈጽሞ ፈጽሞ ቀል የሆነ ማህበረሰብ መገንባት ስለቻለ ማህበረሰቡ ከእኛ ጎን ሆኖ የተለያዩ ስልታዊ የሆኑ የማጥቃት ሂደቶች እንድናደርግ እያገዘና ያለን እኛም በተመሳሳይ ብዙ እርምጃዎችን እየወሰድንበት ነው። በቅርቡ እንደሚታወቀው አገዛዙ የቀረው ሀይል ነው። ፖለቲካዊ ማንነቱን ያጣ ነው። ዲፕሎማሲያዊ ማንነቱን ያጣ ነው። አለኝ የሚለው ይሄ ስልጣን አስጠባቂ የኢትዮጵያ መከላከያ ሰራዊት ብሎ ራሱ የሚጠራው ሀይል ነው። እሱነን ደግሞ ሰባ በመቶ የሚሆን ያሳጣ ነው ነው የቀረው ሰላሳ በመቶ ሀይል በቅርቡ የምንቋጨው ይሆናል ማለት ነው። አመሰግናለሁ። የትግሉ ባለቤትና የትግሉ መሪዎች ውይይታቸውን ቀጥለዋል። ፋኖ መሪ የሆነው የአማራ ህዝብ የሉና ትግል በፋኖና በህዝብ መካከል የሚደረገው ውይይት ተጠናክሮ ቀጥለዋል። በጎጃም ጠቅላይ ግዛት የአጼ ቴዎድሮስ ዝ ሰራዊት ነጻ ካወጣቸው አካባቢዎች ነዋሪ ጋር የሚያደርገውን ውይይት ዛሬም በተሳካ ሁኔታ ማካሄዱን ገልጿል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዝ ሁለት መቶ አንደኛ ኮር ቃል አቀባይ ፋኖ አብታሙ የሱፍ የህዝባዊ ውይይቱን ውሉ አስመልክቶ ለጣና ቴሌቪዥን እንደገለጸው የትግሉ ሂደት ቆልፋ ሀሳቦች የተነሱበት ነበር ብሏል። ፋኖ አብታሙ የሱፍ አክሎም በ አንደኛ ዋንደኛ ኮር 54ኛ ክፍለ ጦር ጊዜያዊ መንግስታዊ አስተዳደር አመራሮችና የኮሩ አመራሮች በጋራ በመገኘት ከአስተሮይ ቀበሌ ህዝብ ጋር በወቅታዊ ጉዳዮችና አሁናዊ ጉዳዮች ላይ ድርጅታችን ትግሉ ያለበትን ሁኔታ በማስረዳት የበፊት አሰራሮችን በመገምገም በቀጣይ በህዝቡና በፋኖ መዋቅር መካከል ያሉትን አደረጃጀቶችን በመለየት ማህበረሰቡ ራሱን ችሎ በመረጠው አገልግሎት እንዲያገኝ መዋቅሮችን በመዘርጋት በቀጣይ መሰራት ያለባቸውን ጉዳዮች በጋራ በመመካከር የስራ ስምሪት ተልእኮ በመስጠት የመግባባት ስራ ተሰርቷል ሲል ተናግሯል። ይህ በእንዲህ እንዳለ አፄ ቴዎድሮስ ሁለት መቶ አንደኛ የኮር አመራሮች በኮሩ ስር የሚገኙ ክፍለ ጦሮችን የማብቃት ድጋፍና ክትትል ስራ መስራቱን አስታውቋል። መረጃውን ለጣና ቴሌቪዥን ያደረሰው የኮሩ ቃል አቀባይ ፋኖ አብታሙ ሲቀጥልም አፋ ባ ቴዎድሮስ ሁለት መቶ አንደኛ ኮር ድርጅቱ እያደረገ ያለውን ፈጣኔ ሽግግር የኮርና የክፍለ ጦር አደረጃጀቶችን በፍጥነት የማሳደግ የመፐወዝ ና ጊዜያዊ የወረዳና የቀበሌ መዋቅሮችን አደራጅቶ በማጠቃለል ያጋጠሙ ችግሮችን በማንሳት ውይይት አካሂዷል። በዚህ ውይይትም የ74ተኛ ክፍለ ጦር ሰብሳቢ ክፍለ ጦሩ ባለፉት ሁለት ሳምንታት የሰራቸውን ስራዎች፣ ያጋጠሙ ችግሮች፣ የተወሰዱ መፍትሄዎችንና በቀጣይ ስለሚሰሩ ተግባራት በመለየት ከኮሩ በመጡ ድጋፍ ሰጪ አመራሮች፣ የኮሩ የፖለቲካ ኃላፊ፣ የኮሩ ምክትል ጦር አዛዥ፣ የሰባ አራተኛ ክፍለ ጦር አመራሮች በተገኙበት ግልጽ ውይይት ተካሂዷል ብለዋል። ከዚህ በተጨማሪም በቀጣይ በክፍለ ጦሩ መሰራት ስላለባቸው ኢኮኖሚያዊና ፖለቲካዊ አሰራሮችን አዘምኖ እንዲቀጥል የሚያስችሉ ብልሃቶችን በመነጋገር የድርጅቱን ስራዎች የበለጠ ወደፊት አጠናክረው እንደሚቀጥሉ የጋራ የስራ ስምሪ በመሰጠት ውይይቱ መጠናቀቁን የገለጸው ቃል አቀባዩ የአጼ ቴዎድሮስ እዝ በተከታታይ ስኬታማ ተጋድሎችን በማድረግ ድል መቀዳጀቱንም አስታውቋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ እዝ ከቅርብ ሳምንታት ወዲህ የአደረጃጀት ማሻሻያ ስራዎችን እየሰራ መሆኑን ያሳወቀ ሲሆን በዚህም የሰራዊት አደረጃጀቶችን በኮር መዋቅር ማሳደጉ ይታወቃል። በሁሉም የጎጃም ጠቅላይ ግዛት ቀጠናዎች የሚያደርጋቸውን ህዝባዊ ውይይቶችንም በተከታታይ እያካሄደ መሆኑን መዘገባችን ይታወሳል። ፕሮፌሰሩ የለኮሱት እሳት የብልጽግናው ስርዓት ጭርስ ይላል ወድም የሚል መሪህ የሚከተል ቀውስ ጠማቂ ስርዓት ነው። ስርዓቱ በአፈሙዝ እና በኑሮ ውድነት የሀገሪቱን ህዝብ ለከፋ ስቃይ መዳረጉ ሳያንሰው። አሁን ደግሞ በዩኒቨርሲቲዎች ውስጥ እሳት ለኩሷል። ይህ እሳት ግን ሩቅ ሳይሄድ ከቤተ መንግስቱ አፍንጫ ስር ሰላሌ ላይ መንደር ጀምሯል። የብልጽግናው ሹመኛ እና የኢዜማው መሪ የሆኑት የቀድሞ የኢህአፓ ታጋይ በኋላም የቅንጅትና የግንቦት ሰባት መሪው ፕሮፌሰር ብርሃኑ ነጋ ከትናንት በስቲያ በምርጫ ተወዳድረው መግባት ባልቻሉበት የብልጽግናው ፓርላማ ውስጥ ተገኝተው ነበር። ሚኒስትሩ ፓርላማ የተገኙበት ምክንያት ደግሞ የብልጽግናው ሊቀመንበር የሰጧቸውን ሹመት ተከትሎ የመስሪያ ቤታቸውን እቅድ ለመግለጽ ነበር። ተማሪዎች ከ2019 ዓ.ም ጀምሮ የሶስተኛ ዓመት ዩኒቨርሲቲ ትምህርታቸውን ሲያጠናቀቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ አስገዳጅ መመሪያ መውጣቱን ተናገሩ። አርበኞች የግመሉን ጀርባ የሚሰብረው የመጨረሻዋ ላብ ናት እንዲሉ አስቀድሞም ቢሆን ተደጋጋሚ ጥያቄ ያለበት ተበዳዩ ዘርፍ ቆጣውን ማሰማት ጀምረዋል። በአገራችን ሆር ለባሰው ማጭድ አታውሰው አይደል የሚባለው የዩኒቨርሲቲ ተማሪዎችና አስተማሪዎችን ጨምሮ በአጠቃላይ የትምህርት ዘርፉ ከፍተኛ በደል የሚፈጸምበት መስክ ሲሆን በዚህ ሁኔታ ላይ ለሚገኘው ዘርፍ ነው የብልጽግናው ሚኒስትር በ በፓርላማ ቀርበው የብሶት መቁረጫ ቢላዋ ያቀበሉት። ለመምህራን ደሞዝ በአግባቡ የማይከፈለው በብልጽግናው ዘመን ነው። ለዩኒቨርሲቲ መምህራን የተጠየቀው የደሞዝ ጭማሪም በሚኒስትሩና በብልጽግናው ሊቀመንበር በፌዝ የታለፈ ጉዳይ እንደነበር አይዘነጋም። የዩኒቨርሲቲ ተማሪዎች ወጪ መጋራትን በተመለከተም ብዙ የተባለበት ጉዳይ ነበር። ይህ ሁሉ ብሶት ያለበት የትምህርቱ ዘርፍ አሁን ደግሞ ሌላ ክስተት ተደቀነበት። በዚህ የተነሳም በኦሮሚያ ክልል የሚገኙ በርካታ ዩኒቨርሲቲዎች የሚማሩ ተማሪዎች ተቃውሟቸውን ያሰሙ ሲሆን ከኦሮሚያ ክልል ውጭ ከሚገኙ ዩኒቨርሲቲዎች መካከልም የድሬድ ሰማይ ዩኒቨርሲቲ ተማሪዎች አመጹን ተቀላቅለዋል። የተማሪዎች ተቃውሞ ከተቀሰቀሰባቸው ከፍተኛ የመንግስት የትምህርት ተቋማት መካከል አምቦ፣ አርሲ፣ ቡሌ ሆራ ሰላሌ ሜዳ፣ ወላቦ እና ድሬድዋ ዩኒቨርሲቲዎች ይገኙበታል። ተቃውሞ ያሰሙት ተማሪዎች ካስተጋቧቸው መፈክሮች መካከል የመምህርነት ሙያ ስልጠና ያልወሰዱ ተማሪዎችን የማስተማር ብሔራዊ አገልግሎት ስጡ ማለት ተቀባይነት የለውም የሚለው መፈክር አንዱ ነው። የኢዜማው ፕሮፌሰር ብርሃኑ ነጋ በብልጽግናው ፓርላማ ቀርበው ስለ አዲሱ መመሪያ ባደረጉት ገለጻ የመጀመሪያ ድግሪ ያላቸው ተመራቂዎች የአንድ አመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን አለባቸው ሲሉ መናገራቸው አይዘነጋም። ይህን ውሳኔ ተከትሎ ተከትሎም በመላው ኢትዮጵያ ይቀሰቀሳል ተብሎ የተሰጋው የዩኒቨርሲቲ ተማሪዎች አመጽ በቋፍ ላይ የሚገኘውን የህዝብ ቁጣ ሊያነሳሳ እንደሚችል የፖለቲካ ተንታኞች ይናገራሉ። በአገሪቱ የሰፈነው አግላይ ቢሮክራሲ፣ የኑሮ ውድነት፣ የስርአቱ በሙስና መዘፈቅ፣ የአገሪቱ የሰላም እጦትና ሌሎች ተያያዥ ችግሮች ያሉበት የኢትዮጵያ ህዝብ በስርአቱ ላይ ከፍተኛ ቁጣ እንዳለበት ይታመናል። በተለይም ስርአቱ የአገር ሉዓላዊነት ማስደፈሩ፣ በጦረኛ መንገዱ ለመቀጠል የቆረበ መሆኑና፣ ስንቅ ፈጅ ፕሮጀክቶቹ የሚያደርሱት ኢኮኖሚያዊ ኪሳራ በህዝብ ላይ ስቃይን የፈጠረው ተግባር ሆኗል። የመምህራን ደሞዝ እንኳን መክፈል ያልቻለው የብልጽግናው አገዛዝ በአገሪቱ የሚገኙ መምህራንና የጤና ባለሙያዎች ያነሷቸውን ጥያቄዎች ወደ ጸጥታ መዋቅሮም ተዛምቶ ስርዓቱን ማስደንገጡ አይዘነጋም። አሁን የተነሳው የዩኒቨርሲቲ ተማሪዎች አመፅም ከቀጣይ ወር ጀምሮ ተግባራዊ ይደረጋል የተባለውን የነዳጅ ዋጋ ጭማሪን በማካተት ህዝብን ለአመፅ እንደሚያነሳሳ የፖለቲካ ተንታኞች ይናገራሉ። በጎንደር ዩኒቨርሲቲ የህግ ትምህርት ቤት መምህሩ በዚህ ጉዳይ ለጣናት ቴሌቪዥን ሲናገሩ ስርዓቱ በኢኮኖሚ ተፈትኖ እንደሚወድቅ ግልጽ ነው። የዚህ ስርዓት ፍጻሜ የሚሆነው በኢኮኖሚው ጫና መሆኑ ይታወቃል። ሆኖም ስርዓቱ ሲወድቅ አገሪቱ ላይ አሉታዊ ተጽዕኖ እንዳይጎላ ተቃውሞዎች በጥንቃቄ ሊመሩ ይገባል ብለዋል። በተለይም የብልጽግናው ስርዓት ኃላፊነት የማይሰማው ከመሆኑ ጋር ተያይዞ ህዝባዊ ተቃውሞዎች ሊመሩ የሚገባው ከፍተኛ ኃላፊነት ባለው መልኩ መሆኑን የጎንደር ዩኒቨርሲቲ ህግ ትምህርት ቤት መምህሩ ይናገራሉ። የዩኒቨርሲቲ ተማሪዎች አመፅ በጥንቃቄ ሲመራ ውጤት የሚያመጣውን ያህል ጥያቄ ለገዢው ቡድን አሳልፈው የሚሸጡ ግለሰቦች ከመሩት ግን በ1993 ዓመተ ምህረት እንደሆነው ተማሪዎች መስዋዕት ይከፍሉና የህዝብ ጥያቄም ሳይመለስ ይታለፋል። ወይም በንጉሱ ጊዜ እንደነበረው የተማሪዎች አመፅ ስርዓቱን ሌላ አደገኛ ኃይል እንዲነጥቀው ይደረጋል። በመሆኑም የተማሪዎች አመፅ መነሳቱን ተከትሎ በጥንቃቄና ኃላፊነት በሚሰማቸው ሰዎች ሊመራ እንደሚገባ መሆሩ ተናግረዋል። ክቡራትና ክቡራን የቀን ዜናችን የተከታተላችሁትን ይመስል ነበር። በአመሻሹ የዜና ዝግጅታችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።